አንድ ሰው ነበር። በህይወት ውስጥ አንድ ግልፅ እቅድ ነበረው። በየቀኑ አንድ ትልቅ ድንጋይ ይገፋ ነበር። ከማቀዳችን በፊት ምክንያታችንና ግባችንን እውን የምናደርግበትን ሂደት ወይም መንገድ አብረን ልናቀድ ይገባል። ሰላም እንዴት ናችሁ? ዛሬ ደግሞ ለየት ያለ ኮንተንት ይዤላችሁ መጥቻለሁ። እቅድ ለመውጣት የሚጠቅማችሁ ሶስት ቲፖች ነው የምነግራችሁ። ሆናል አሁን ባለንበት ዘመን በዙሪያችሁ የምታየው ሰው በሙሉ ከራሱ ጋር የዝምታ ጦርነት ላይ ነው። አንዳንድ ጦርነቶች ግልጽና የሚታዩ ናቸው፣ ሌሎቹ የተቀሩት ደግሞ በጣም ድብቅ ናቸው። ነገር ግን በጣም አስቸጋሪ የሚባለው ጦርነት ከውጭው ዓለም ጋር ያለው ሳይሆን እያንዳንዱ ሰው ከራሱ ጋር የሚያደርገው ትግል እንጂ። ይህ ነገር እንግዳ ሆኖባችሁ አያውቅም? የወደፊቱን እናሳድዳለን ግን ፈጽመን አንደርስም። ለለውጥ እንጸልያለን እንተጋለን፣ ግን መስታወቱ ተመሳሳይ ፊት ነው የሚያሳየው። በእግራችን ካለው ጠጠር ላይ አንድ እርምጃ ሳንራመድ እየተንገዳገድን ተራሮች ሲንቀሳቀሱ እናልማለን። ህይወት እኛ ሌሎች እቅዶችን ለማውጣት የምንጠመድበት ጊዜ እኛ ላይ የሚደርስብን ነገር ነው። ከባድ እና የማይናወጥ ድንጋይ ይሰጠናል ከዛውም ጋር ግፋው የሚለውን ሹክሹክታን ጨምሮ። አንድ ታሪክ ልንገራችሁ። አንድ ሰው ነበር። በሕይወት ውስጥ አንድ ግልጽ እቅድ ነበረው። በየቀኑ አንድ ትልቅ ድንጋይ ገፋ ነበር። ድንጋዩ ግን ትልቅ ነበር፣ ከባድ እና ደግሞ የማይንቀሳቀስ ነበር። ነገር ግን እርሱ አልተሰናከለም። በየቀኑ መጥቶ በሙሉ ኃይሉ ይገፋዋል። ነገር ግን ድንጋዩ አልተንቀሳቀሰም፤ አንድ ትንሽ ርቀት እንኳን ፈቀቅ አላለም ነበር። ይህ እንደዚህ የሆነ ቀናት አለፉ፣ ወራት ግን ምንም አልተለወጠም ሁሉ ጥረት አድርጎ በስተመጨረሻ ተስፋው ተሰበረ። ይህ ምን ጥቅም አለው? እንዲህ ያለ ዕቅድ ለምን እከተላለሁ ምንም ካልተለወጠ? ብሎ እራሱን ጠየቀ። ነገር ግን በዚያኑ ጊዜ አንድ ነገር አስተዋለ። እጆቹ በጣም ጠነከሩ፣ እግሮቹ የማይበገሩ፣ ትግስቱ የጠነከረ፣ አሳሰቡ ደግሞ ያልተናወጠ ሆኖ አገኘው። ድንጋዩ ባለበት ቦታ ሳይንቀሳቀስ ቆይቶ ነበር፣ ነገር ግን እርሱ ተለወጠ። ከዚህ ነገር ሶስት ነገሮችን ያዙልኝ። አንድ ነገር ከማቀዳችን በፊት ምክንያታችንና ግባችንን እውን የምናደርግበት መንገድ ቀድመን ልናቅድ ይገባል። ሰውየው በመጨረሻ የተረዳው ዋናው ግቡ ድንጋዩን በፍፁም ማንቀሳቀስ አልነበረም። ዋናው ነገር ድንጋዩን ለማንቀሳቀስ ሂደቱ መከተል ነበረ። ዋናው ግቡ ድንጋዩን አንቀሳቀስ ይላል። ሲስተሙ ወይም ሂደቱ ደግሞ በየቀኑ ግፎ ይላል። እኛን የሚለወጠን ምክንያታችንና ግቡን ለማሳካት የምንሄድበት መንገድ ነው። ሁለተኛ ደግሞ በየጊዜው ትናንሽ የሚባሉ ለውጦችን ራሳችን ላይ መመልከትና መገምገም ግድ ይለናል። ብዙ ጊዜ የምንሸወድበት ነገር እኛ የምንጠብቀው ትልቁን ነገር ነው፤ ግን እውነተኛ ለውጥ የሚታየው በትናንሽ ነገሮች ውስጥ ነው። የጠነከሩ እጆች፣ የተረጋጋ እስትንፋስ፣ የጠራ አስተሳሰብ ትንንሽ ነገሮች ቢመስሉም እነርሱን መናቅ አያስፈልግም የምንሄድበት መንገድ እየሰራ መሆኑን ወይም አለመሆኑን ማረጋጋጫዎች ናቸውና። ሶስተኛ ደግሞ ነገሮችን ለማቀድ አዲስ ጊዜን መጠበቅ አያስፈልግም። ብዙዎች አንድን ነገር ለማቀድ አዲስ ዓመት፣ አዲስ ሳምንት፣ አዲስ ቀን ይጠብቃሉ። የሚገርመው ነገር ስታጠኑ እራሱ ሙሉ ሰዓት ካልሞላ ለምሳሌ ስምንት ሰዓት ለመጀመር አስባችሁ ስምንት ሰዓት ከአስራ ሰባት ከሆነባችሁ ስራችሁን ለመቀጠል እስከ ዘጠኝ ሰዓት የምትጠብቁ የምንጠብቅ ብዙዎች ናቸው። በዚህ ታሪክ ውስጥ ላይ ያየነው ሰው ግን አልጠበቀም። ካለበት ቦታና ስቴጅ በየቀኑ የተመላለሰ ይሞክራል። ስለዚህ እድገታችንና ለውጣችን የምናዘገየው እኛው ራሳችን በምንሰጠው ጊዜ ማራዘሚያ ነው። ስለዚህ ስለ እቅድ ስናስብ መጀመሪያ ያለብን ከዛሬ ነው። እና ይህ የህይወት ትምህርት ነው። የዕቅድ ትክክለኛ ውጤት ወዲያውኑ እንዲታይ አይሆንም፤ ድንጋዩ የሚንቀሳቀስ አይደለም እና እቅዱ ግን እርሱን ለመለወጥ ነው። ህይወት እንደ ድንጋይ ይቆማል፤ ቀናት ቢያልፉም እንቅስቃሴ አያሳይም። ግን በየቀኑ መታገል መቆየት ጠንካራ ሆኖ መቀጠል ተገቢ ነው። ድንጋይ የህይወት ተቃውሞ እና ፈተና ነው። እቅድ ግን አንተም በየቀኑ እንድትቆም የሚያስችል መንገድ ነው። እድገቱ አንተ በዚህ ውስጥ የማይንቀሳቀስ ኃይል ሆነ እየተሰራህ ነውና። ስለዚህ እነሱን ሶስት ቲፖች ይጠቅማችሁ። በሚመጣው ዓመት ወይም በያዝነው ዓመት ላይ ነገሮች ስኬታማ እንደምትሆነ አስባለሁ። እንደዚህ አይነት ኮሜንቶች ይመቻችሁ ከሆነ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።